አየር መንገዳችን አዲስ የተረከበው የቅንጦት ቢዝነስ አውሮፕላን አስገራሚ እውነታዎች። የኢትዮጵያ አየር መንገድ ተቋም ብቻ አይደለም የሀገር ምልክት ጭምር እንጂ። እንዲሁም ደግሞ ከኢትዮጵያም አልፎ የአፍሪካውያን ኩራት የሆነ አድማስ ተሻጋሪ ስመጥር ተቋም ነው። ብሔራዊ ኩራታችን የሆነው አየር መንገዱ በውድድር የከበዳቸውን በሴራ ለማሳካት ብዙዎች የመሱለትን ጉድጓዶችን እየደፈነ ፈተናዎችን በጥበብ እየተሻገረ የትውልድ ቅብብሎች ገናነቱን አስጠብቆ 78ኛ ዓመትን ዘልቋል። በዚህም ታዲያ አየር መንገዳችን ብዙ ክብር፣ ብዙ ሞገስ አግኝቷል። ቆጥረው የማያልቁ የምርጥ አየር መንገድነት ክብሮችንም ተቀዳጅቷል። አስተማማኝነቱና የላቀ የደንበኞች አገልግሎቱ በአፍሪካ ግንባር ቀደም፣ በዓለም ደግሞ ተጠቃሽ ሆኖ እንዲ ቀጥል አስሎታል። የእድገት ፍጥነቱ ከጊዜ ወደ ጊዜ እየጨመረ እንደ ቦይንግ 720 727 737 757 767 777 ያሉ ትልልቅና የላቀ ምቾት ያላቸው አውሮፕላኖች ባለቤት መሆንም ችሏል። አየር መንገዱ ቅርብ ጊዜም በነዳጅ ቆጣቢነቱ የሚታወቀውን ኤርባስ ኤ350 ዳሽ 1000 አውሮፕላን በመግዛት የመጀመሪያው የአፍሪካ አየር መንገድም ሆኗል። ይህ በእንዲ እንዳለም ታዲያ አየር መንገዳችን አሁን ደግሞ ከ23 ሜትሪክ ቶን በላይ የመጫን አቅም ያለው እጅግ ዘመናዊ የቢዝነስ አውሮፕላንን ከሰሞኑ ተረክቧል። በመሆኑም ታዲያ በዛሬው መሰናዳ ሰዎችም ወደ እናንተ ውድ ተከታታዮች የምናደርሰው አየር መንገዳችን የመጀመሪያውን ቦይንግ 737 ዳሽ 800 ቢዝነስ አውሮፕላንን ከሰሞኑ መረከቡን ተከትሎ ስለ አውሮፕላኗ አስደናቂ እውነታዎችን የምንነግራችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሱት ቻናላችንን ሰብስክራይብ ቪዲዮውን ላይከው ማድረግ ቤተሰቡን ይወዳጁ ያል። ወደ መረጃው እናሸጋለን። የኢትዮጵያ አየር መንገድ የመጀመሪያውን ቦይንግ 737-800 ቢዝነስ አውሮፕላን መረከቡ ተሰምቷል። የኢትዮጵያ አየር መንገድ ከሰሞኑ ለቪአይፒ እና ልዩ ቻርተር በረራ አገልግሎት መስጠት የሚያስችለውን ቦይንግ 737-800 ቢዝነስ አውሮፕላን ተረክበዋል። ይህ የቢዝነስ አውሮፕላን በተለይም በአፍሪካ የንግድና ኢንቨስትመንት ስራዎቻቸውን ለማሳለጥ በርካታ ጉዞዎችን ለሚያደርጉ በከፍተኛ ንግድ ስራ ላይ ለተሰማሩ ግለሰቦች ደረጃቸውን የጠበቀ ልዩ ልዩ የቻርተር በር አገልግሎቶችን ለሚሹ ተጓዦች በሙሉ አየር መንገዱ ልዩ አገልግሎት እንደሚሰጥ ተነግሯል። ከዚህ ቀደም የነበሩት የጭነት አውሮፕላኖች አገልግሎት ጊዜያቸው ረዥም በመሆኑ እነሱን ከአገልግሎት በማስወጣት እነዚህን ዘመናዊ አውሮፕላኖች ለመተካት የታቀደ መሆኑን የተነገረው አየር መንገዱ የተረከበውና በአንድ ጉዞ ከ23 ሜትሪክ ቶን በላይ የመጫን አቅም ያለው ይህ ዘመናዊ የጭነት አውሮፕላን ኢትዮጵያ ወደ ውጭ ሀገራት ለምትልከው የስጋና የአትክልት ምርቶች ተጨማሪ አቅም እንደሚሆንም ተገልጿል። አየር መንገዱ የጭነት አውሮፕላኖችን በዘመናዊ የቦይንግ ምርቶች ከመተካቱም ባሻገር የገበያ ትስስር ከመፍጠር አኳያ ሌሎች የአፍሪካ ሀገራት ከአውሮፓ የሚያስገቡ ትምህርቶች ከኢትዮጵያ እንዲያስገቡ ለማድረግ ትልቅ አስተዋጽኦ እንደሚያደርግም ተነግሮለታል። አየር መንገዱ የጭነት አውሮፕላኖችን በዘመናዊ የቦይንግ ምርቶች ከመተካቱም ባሻገር የገበያ ትስስር ከመፍጠር አኳያ ሌሎች የአፍሪካ ሀገራት ከአውሮፓ የሚያስገቡትን ምርቶች ከኢትዮጵያ እንዲያስገቡ ለማድረግ ትልቅ አስተዋጽኦ እንዳለውም ተነግሮለታል። አየር መንገዳችን አዲሱን ቦይንግ 737 ዳሽ 800 የጭነት አውሮፕላን ያስገባው በረዥም ጊዜ ክራይ ሲሆን የመንገደኛ የነበሩት አውሮፕላኖች ወደ ጭነት አውሮፕላን መቀየራቸውም የሚታወስ ነው። በአሁኑ ሰዓት አየር መንገዱ በዓመት 400,000 ቶን ጭነት የማጓጓዝ አቅም ያለው ሲሆን በአሜሪካና አውሮፓን ጨምሮ በአፍሪካ በባህረ ሰላጤው በመካከለኛው ምስራቅና በይዥ ሀገራት 44 መዳረሻዎች አሉት። በመጪዎቹ ስድስት አመታት ጊዜ ውስጥ የጭነት መጠኑን አሁን ካለበት ከእጥፍ በላይ የማሳደግ አቅም እንዳለውም ተነግሯል። ከዚህም ሌላ አየር መንገዱ መዳረሻውን ወደ ሀምሳ ሰባት ሀገራት በማሳደግ በየአመቱ ሁለት ቢሊዮን የአሜሪካ ዶላር ትርፍ የማግኘት ራይ ሰንቆ እየሰራ መሆኑም ይታወቃል። ታወቀው የሀገራችን ኢትዮጵያ ብሔራዊ ኩራት ብሎም የአህጉራችን አፍሪካ ግዙፍ አየር መንገድ የሆነው አየር መንገዳችን 124 አውሮፕላኖችን ለመግዛት ማዘዙ ይታወቃል። ይህ ብቻም ሳይሆን አየር መንገዳችን በአመት እስከ 130 ሚሊዮን መንገደኞችን ማስተናገድ የሚችል ግዙፍ የአውሮፕላን ማረፊያ በመገንባት ላይ ይገኛል። ይህም የኢትዮጵያ አየር መንገድን በአፍሪካ ትልቁ የአውሮፕላን ባለቤት ብቻም ሳይሆን ግዙፍ የአውሮፕላን ማረፊያ ያለው ተቋም ያደርገዋል። አየር መንገዳችን ቅርብ ጊዜም እንደሚታወሰው ከአውሮፓ አውሮፕላን አምራች ድርጅት ኤርባስ ኤ ሶስት መቶ ሀምሳ ዳሽ አንድ ሺ የሚባል የሚታወቀውን ግዙፍ አውሮፕላን የተረከበ ሲሆን ይህም ከአፍሪካ የመጀመሪያው አድርጎታል። አየር መንገዱ እያስመዘገበ ያለው ስኬት የኢትዮጵያ የማንሰራት ዘመን ማሳያ ሲሆን በበጀት አመቱ በአገልግሎት ዘርፍ ሰባት ነጥብ አንድ በመቶ እድገት ለማስመዝገብ የተቀመጠውን ግብ ማሳቃቱን ለአየር መንገዱ ትልቅ ኩራት ነው። ይህ ቅርብ ጊዜ ሀገራችን የገባው ኤርባስ ኤ 350 ዳሽ 1 ሺ አውሮፕላን ለሀገራችን አቪዬሽን ኢንዱስትሪ ትልቅ አስተዋጽኦ እያበረከተ ይገኛል። አሁን ደግሞ አየር መንገዱ የመጀመሪያውን ቦይንግ 737 ዳሽ 800 ቢዝነስ አውሮፕላን የተረከበ ሲሆን፣ በዚህም በአፍሪካ በቀዳሚነቱ እየገዘገሰ ያለ የኢትዮጵያ አየር መንገድ ዘመናዊ አውሮፕላኖችን በየጊዜው ለአፍሪካ ማስተዋወቁን ቀጥሏል። ይህ ሀገራችን የገባው የመጀመሪያ የሆነው የቢዝነስ አውሮፕላን ለአየር መንገዱ ቀጣይ እድገት ትልቅ ስኬት መሆኑም ተገልጿል። እንዲሁም የአውሮፕላኑ ሀገራችን መግባት አየር መንገዱ የተያዘውን ፈጣን እድገት በላቀ ደረጃ ለማስቀጠል ትልቅ ትርጉም ያለውም ነው። አየር መንገዱ በዘንድሮ 2017 በጀት አመት የካርጎ አገልግሎቱን ከ10 በመቶ በላይ ለማሳደግ አቅዶ እየሰራ ሲሆን እንዲሁም ደግሞ አየር መንገዱ የካርጎ ጭነት አገልግሎት የሚሰጡ 16 ግዙፍና መካከል መካከለኛ አውሮፕላኖች እንዳሉት ጠቅሶ በቀጣይም በተቀላጠፈ ሰፊ መዳረሻ የላቀ አገልግሎት ለመስጠት እየሰራ መሆኑንም ገልጿል። አሁን ላይም በ139 ዓለም አቀፍ መዳረሻዎች የተለያዩ የጭነት አገልግሎቶችን እያጓጓዘ መሆኑም ይታወቃል። ባሳለፍነው በ2016 በጀት ዓመት ከ758 ሺ ቶን በላይ ጭነት ተጉዞ ከአጠቃላይ ገቢው የካርጎ ዘርፍ 15 ቢሊዮን ብር ገቢ መገኘቱም የሚታወስ ነው። አየር መንገዱ በጭነት ትራንስፖርት ደረቅና ቶሎ የሚበላሹ ምርቶችን እንዲሁም ልዩ አያያዝ የሚፈልጉትን በመለየት በዓለም አቀፍ ስታንዳርድ አገልግሎት እየሰጠ መሆኑም የሚታወቅ ነው። የኢትዮጵያ አየር መንገድ እንደ እቅድ ያዘውም እንደ አውሮፓውያን አቆጣጠር በ2035 ዓመታዊ ገቢውን 25 ቢሊዮን ዶላር ለማድረስና በአመት 67 ሚሊዮን መንገደኞችን ለማስተናገድ አቅዶ እየሰራ ይገኛል። የኢትዮጵያ ባንዲራ ተሸካሚ የሆነው አየር መንገዳችን አሁን ላይ ከ147 በላይ አውሮፕላኖች ያሉ ሲሆን እኚህ አውሮፕላኖች በ139 ዓለም አቀፍ መዳረሻዎችና በ22 የሀገር ውስጥ መስመሮች አገልግሎታቸውን በማዳረስ ላይ ይገኛሉ። የኢትዮጵያ አየር መንገድ ቅርብ ጊዜም በአመታዊው ፓሴንጀር ቾይስ አዋርድ 25 የአለም አራት ኮከብ አየር መንገድ ደረጃ እውቅናና ሽልማት ማግኘቱም የሚታወስ ነው። ይህ የዓለም አራት ኮከብ አየር መንገድ ሽልማት ከአንድ ሚሊዮን በላይ ከተረጋገጡ ጉዞዎች ከበረራ በኋላ ከመንገደኞች በተሰጡ ድምፆች መሰረት የሚበረከት ሽልማት መሆኑም ተነግሯል። ሽልማቱ በአቪዬሽኑ ዘርፍ ትልቅ ስፍራ የሚሰጠው ዓለም አቀፍ እውቅና መሆኑም ይታወቃል። አየር መንገዱ በዚህ የሽልማት አሰጣጥ መርሃ ግብር ላይ በተጨማሪም በምርጥ የበራ ላይ መስተንግዶ፣ በምርጥ የበራ ላይ መዝናኛ አገልግሎት፣ በምርጥ የበራ ላይ የምግብና መጠጥ አገልግሎት፣ በምርጥ የአውሮፕላን ውስጥ መቀመጫ ምቾት እንዲሁም በምርጥ የበራ ላይ ገመድ አልባ ኢንተርኔት አገልግሎት ዘርፍ ከአፍሪካ ምርጡ አየር መንገድ ተብሎ ተሸልመዋል። በመሆኑም ታዲያ ይህ ለአየር መንገዳችን የተሰጠው አለም አቀፍ ሽልማት ለአየር መንገዳችን ሰዎችን ምናዝና ብሎም ደግሞ ለሀገራችን አቪዬሽን ዘርፍ የሚያበረክተው አስተዋጽኦ እጅግ የጎላም ነው። የኢትዮጵያ አየር መንገድ ከመቼውም ጊዜ በተሻለ ሁኔታ አሰራሩን ቀላልና ቀልጣፋ ለማድረግ በሚያስችል መልኩ በተለያዩ የቴክኖሎጂ ዘርፎች ላይ በርካታ ቢሊዮን እና ሚሊዮን ብሮችን ፈሰስ በማድረግ በርካታ አዳዲስ አሰራሮችን ለደንበኞቹ በመስጠት ዛሬም ድረስ መገናናነቱን እያስመሰከረ ይገኛል። በዚህም ታዲያ አየር መንገዱ በየዓመቱ በርካታ ትልልቅ ሽልማቶችን ለመቀዳጀትን በቅቷል። በመሆኑም ሀገራችን ዘርፉን ለማጠናከርና ተወዳዳሪነቱን ጭምር ለማሳደግ በሚያስመልኩ በርካታ ዘመናዊ አውሮፕላኖችን በመግዛት ስመጥር ከሆኑ አየር መንገዶች አንዱ በመሆን መልካም የሚባል አገልግሎቶችን በመስጠት አየር መንገዳችን በዓለም ላይ ካሉ አየር መንገዶች ተመራጭና አስተማማኝ በመሆን አገልግሎቱ በመስጠት ላይ ይገኛል። የኢትዮጵያ የአቪዬሽን ኢንዱስትሪ በአየር ትራንስፖርት አገልግሎት ብቻ ታክሎ ከቆየበት ወደ አውሮፕላን መላዋጫ አምራችነት እንዲስፋፋ የሚያስችል ከአህጉራችን አፍሪካ ግዙፍ የአውሮፕላን መላዋጫ ማምረቻ ፋብሪካ ሊገነባ መሆኑም ይታወቃል። በስምምነቱ ወቅትም እንደተገለጸው የአየር ትራንስፖርትና የኤርፖርቶች ልማት፣ የአውሮፕላን ክፍሎችን ማምረት፣ አጠቃላይ የአቪዬሽን አገልግሎት ሽፋን፣ የአቪዬሽን መመሪያዎችን ማሻሻል፣ ጥገና እንዲሁም የግሉ ዘርፍን ተሳታፊነት ማሳደግ የመሳሰሉ ዘርፎች በስፋት እንደሚከናወንበትም ነው የተነገረው። አየር መንገዱ በተለይ ደግሞ ከቅርብ ጊዜ ጀምሮ የደንበኞቹን አገልግሎት ለማሻሻል በርካታ ስራዎችን ያከናወነ ሲሆን የጥገናና ምህንድስና ማዕከል ከመንገደኛ ወደ ጭነት አገልግሎት ሰጪነት የተቀየሩ ሁለት አውሮፕላኖች የካርጎ ስራ መጀመራቸውም የሚታወስ ነው። ይህ ስመገናናው የኢትዮጵያ አየር መንገድ አሁን ላይ የ142 አውሮፕላኖች ባለቤት ሲሆን በዚህም በአፍሪካ ትልቁና ልዩ ልዩ አገልግሎቶችን የሚሰጥ አየር መንገድ ለመሆንም በቅቷል። አየር መንገዱ ከቦይንግ ጋራ የረዥም ጊዜ የሽርክና ታሪክ ያለው ሲሆን ኢትዮጵያን አቆጣጠር በ1949 የቦይንግ አውሮፕላንን በማንቀሳቀስ የመጀመሪያው አፍሪካዊ አየር መንገድ መሆኑም ይታወቃል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይህን ይመስል ነበር። ባደረስናችሁ መረጃ እንደ ተደሰታችሁበትና ስለዚህ አየር መንገዳችን አዲስ የተረከበው የቅንጦት ቢዝነስ አውሮፕላን አስገራሚ እውነታዎችን በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰምናቸውን መረጃዎች ይዘን እንቀርባለን። ቪዲዮውን ላይክ፣ ቻናሉ ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይሁን።